ሰውነትን ካልቀነስ ለካሜራው ስላልተመቸ ሰውነትን ቀይር መሮኛል እለዋለሁ። ከዛ በኋላ የሚለውን ሪያክሽን ያር እናያለን። ስራ ቆም ያሉ እለዋለሁ። ወደ ፕሮግራም ቀጥታ ቀጥታ ወደዚ በዛ ንድ ኮሜንት ሴክሽ ላይ እንግዲህ እንትኑን አስቀምጭ የላቸዋለሁ። የእሱን ቻናል ሊንክን አስቀምጭ የላቸዋለሁ። ሀሳብ አስተያየታችሁን አጋሩኝ ቴሌቪዥን እስከሚመጣ እንግዲህ ያለውን ነገር ትንብለናል። ካሜራማን ዝግጁ ነሽ? አባት ዝግጁ? አቤት። ዛሬ እንግዲህ በዚህ ሰውነቱ ካፈረሰኝም ማፈረሰኝ ውይ ፕራንክስ አቤት ላናግርህ ነበር አንድ ጉዳይ። ምን ሰላም ነው? እኛ እኮ ጨራስን፣ ጨረስን ይሆናል። ልጆቹ እየመጡ ነው። እንደተነጋገርነው አንደኛ በቃ ማለት ለካሜራ በጣም አዛርገናል። ሰውነትህ ልሄድልን አልቻለም፣ ካሜራ ማለት ነው ማለትማ በቃ ማለት እኔ ከብዶኛል። በቃ ስለ አሁን በስምምነታችን መሰረትም ሊሆንልኝ አልቻለም ሰው፣ ስለዚህ ከብዶኛል። ለምን ለዳይሬክቲንግም ለእንግዶቹ መጀመሪያ አትነግረኝም ነበር? እንደ አሁን እኮ ሰዎች እንግዶች ነው ሁሉ ደውዬ ነበር፣ ይመጡ ነገርሰዋል ነገርሰዋል ነገረ መስሎኛል እኮ እንደምንድን ነው ከሱ ጋር ያወራ ነው እንደዚህ ከአቤል ጋር አቤል ይቅረጻ። እኔ አቤል አለ መጀመሪያ ለምን አልነገርከኝም? ነው እኮ እኔ አቤል ነገር መስሎ ፕሮግራም ይዘን አይደል? ተደዋውለን የሚመጣ ነው። አንተ ምንድን ነው የምትለው እንዴ? አሁን ጊዜ ነው ሰውዬ

እንደ እስከ ዛሬ ስናደርግ አትናገርም ነበር። ደግሞ ስለ ሰውነት በል በግል ፐርሰናል ጉዳይ አንተ

ተነሷል እዚህ ጋር ተቀበለን ብለው ሲል ገብታል። ብዬ ለምን ልብስ ለመቀየር እኮ ነው አሁን እንትን ያሉት አላነሳሁላቸውም። ነግር ይሻላል አይደል? ተዳየ እኔ ቻናል አለኝ አይደል? አዎ ለሱ ያው ገና አዲስ ስለሆነ ያንተ ትንሽ እንድታስታውቅበት ብዬ ነው። እኔ ደግሞ ያው እንደዚያ ነገር ገጥሞኛል። የመጀመሪያው የለው እና ምን ማለት ነው? አውርተን ስንት ነገር አውርተን አለን እንትን ብለን

ተጫወተህብኛል። እንግዲህ ቴንኪ እናመሰግናለን። ግን እንዴ ነው ለ ደነገጥካ? በጣም በጣም ከጠበኩት በላይ ስለእንደዚህ ነገ አላሰብኩ። ስለ ቀረጠዎቹ ሰዎቹ መጥተው እንዴት ማድረግ እንዳለብን እንግዶች፣ እንዴት ማድረግ አለብን፣ ከመልካች ምን ይዘን እንቀርባለን፣ እና በሙሉ ስሜት ተዘጋጅቼ የመጣውት ሁሉ እሱን ነበረ። በግል ፐርሰናል አሽታዲያ በግል ስትል ወፍራም ምናምን ስትል ማለት ነው። አምር ባለ ደግሞ ከነሰ ቴዲ ቢግ ነው ሾ ቴዲ ቢግ ይባላል። አዲስ ሾ ነው። በአይነቱ ልዩ ነው። ደግሞ እኔ ማይጣፍጥ የለም ታውቃላችሁ እና ቴዲዬ አክብረ ለዚህ ኔና ሳይን አርገ ኃላፊነት ስለሰጠኝ ከልብ አመሰግናለሁ። በቻልኩት አቅም ደግሞ በቻልኩት አቅም ደግሞ ኃላፊነትን ለመወጠጥ በጣም እጥራለሁ። ለምን አንደኛ ነገር ኢንትሮ ላይቻለው በጣም ዝግጁ ነው። የስራ መንፈሱ ሞራሉ በጣም በጣም ጥሩ ነው። እንትን ያልነው እና ኦልሬዲ በጣም አዳዲስ ችን እያመጣን እየወጣንን ብዙ ነገሮችን እንሰራለን ብዬ አስባለሁ። ቴዲ በጣም በጣም ትልቅ ነገር እንሰራለን ብዬ አስባለሁ። ለዚህ ደግሞ ካስት አርገ ዳይሬክትን ፕሮዲውሱን ማድረግ ይሄን ነገር ኃላፊነት ተሰጥቶኝ እንድሰራ ስለመረጥከኝ ከልብ አመሰግናለሁ። ቻናሉ ቴዲ ቢግ ይባላል። አዲስ ቻናል ነው። ቴዲ ቢ ግን ሰብስክራይብ በማድረግ ኮሚኒቲ ሴክሽኑ ላይ ወይም ደግሞ ዲስክሪፕሽን ላይ እናስቀምጠላቸዋለን፣ ወይም ደግሞ በሚቀጥሉት ደግሞ ያሉትን እንትኖች እናሳውቃቸው ይሆናል። ኮሚኒቲ ላይም ፖስት አድርገዋለሁ እንትን ብዬ ቴዳን እንግዲህ ሰብስክራይብ በማድረግ ይገርም ይገርም ፕሮግራሞችን እንደዚህ ይዘን እመጣለን። ቴዳዬ ማን ተንተናነ ያደርጋል

በፐርሰናል መጥቶ ሌላ አይደለም እኮ ቶሎ የምናደድ እንሰው ነው። አልመለሰም። አረ ይሄ በቃ ሰውነትን ምናምን በለው በቃ በደንብ አለ። አይናደድም በለው አው እኔ በምንም ነገር በትንሽ ነገር ዛሬ እንግዲህ እንዲህ ሰብስክራይብ አድርጉት። ቴክዩን ብለ እናመሰግናለን። ሱራዛ አበሻ ነው። ሱራዛ አበሻ ብላችሁ፣ ሱራዛ አበሻ ነው። እንግዲህ ሰብስክራይብ አድርጉት። አብረን እንግዲህ ይመጣል፣ ይመጣል፣ ይገናኛል፣ ይመጣል።